አረ፣ ልጁ አነጋገር ይችላል። ታውቂያታለሽ? የምር አነጋገር ይችላል። እንትን አስያዘ ስለሆነ በቃ አረ ቤት ይዞ ገባ፣ በእናትሽ አይታችኋል። ከዛ ማንም የሌላ ቤት ነው ይዞ የመጣ ትምህርት ያለው ነገር ነው። ግን ሀይሚ አላወቀችም። ብሩክ እና ልጁ ፍራንክ እያደረጓት ነው። መልሶ የራሷን ማለት ነው ሀይሚ ነው

ድራማው ነው እኛ እውነት ይመስለናል እንጂ አሁን ሄንድ ፊልም ስናይ እኮ እውነት አይደለም ይመስለን እነዛ እውነት ለማስመሰል እንጂ እኮ እሱ ድራማ መሆኑን ልጁ ጓደኛ ናት የሚለውን አሰሙም እንዴ እሱ እያወቀው እኛ እያወቅነ እሱ ጓደኛ መሆኑን ብሉ ከራሱ እንትን ላይ ቴሌግራም ላይ እንትን ብሎታል። እንትና ጓደኛ እኮ ነው ልጅ ያስማት ጓደኛ ነው። እሱን አይደለም ሰው

እና እኮ መዳም እንኳ የምናቃጥለው መቼ አነሳና ነው ደግሞ። ተጨማሪ ድራማ መሆኑን እያወቃችሁ ክፉ ነገር አታውሩ እያተባላችሁ ነው ኮመንቱ። አረ ክፉ ነገር ውዴ፣ አናዋራም። ነገሩ ነው እንጂ አናዋራም፣ መቼም ክፉ ነገር አናዋራም፣ መቼም

ዘና ያለ ነገር እኮ የሚያስተምር ደስ የሚል ነገር ነው እንጂ ሰው የሚያየው እንደዚህ ሁሌ ቆሻሻ ነገር የሚገባ ሰው ያያል። እንደ ሁሌ ከአንድ በስንት ነገር ሲያስጠላ ሴት ልጅ ማዋረድ ማንቋሸሽ

በጣም ሰው ከፈለገ ይምጣ። ስ ልንገርሽ እግዚአብሔር አንዳንዴ ከፍ ስንል ዝቅ እንደምንልም እንዛሬ ያደረገ እግዚአብሔር ዝቅ እንደሚችል ማንም ህብረተሰብ ሰብችቶታል። እኛ ህይወታችን ራሱ ድራማ ነው። የምን ድራማ አንድ

እዚህ መጥቶ ደግሞ አልፈልግሽም፣ አትደውይልኝ፣ አላልኩሽም ናፍቄሽ ነው ምናምን። ኧረ ወደ እዛ ሄድሽ ሰው እንዲያወራት አድርግ። በእናትህ ወንድ ልጅ የፈለገ ቢሰባበር፣ ሴት ልጅ ግን አንዴ ከተሰበረች መቼም አትመለስም። ሁሌ በዛ ነገር እያለቀሰች ነው የምትኖረው። ይሄንን እኔ ጠንቅቄ አውቃለሁ። ስራ ነው ስራ ነው አንድ ቀን ካ ክብር አይሰጣትም። ከሱ ጋር እንደዚህ ለለፋቸው ለመሆንችው ዝቅ እየተባለ ስራ አለ ዝቅ ነው ዝቅ ይባላል። ስራ ግን ቢሆንም ክብር ያስፈልጋል።